በሰላም አደረሳችሁ። በመላው ዓለም የምትገኙ ኢትዮጵያውያኖች፣ ህዝበ ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ አደረሰን። አንድ ቤት ውስጥ ላሉት አንድ ቤት ውስጥ እናንተም ሁሌ እንደምለው ድምቀቴ ለሆናችሁ ውበቴ ለሆናችሁ ጉልበቴ ለሆናችሁ፣ እዚህም የታደማችሁ ታዳሚዎች በሙሉ እንኳን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ አደረሰን። እንግዲህ ዛሬ የምንገኘው የመስቀል በዓል ዕለት ነው። የመስቀል በዓልን ከዛሬ ወደ ኋላ ስንሄድ ሶስት መቶ አመተ ምህረት ላይ ስንመለስ ንግስት እሌኒ እናገኛታለን። ሶስት መቶ አመተ ምህረት ወደ ኋላ ስንሄድ ንግስት እሌኒ ከቀደመ ባለቤቷ ጋር አብራ በፍቅር ስትኖር፣ በጣም የሚዋደዱ በጣም ሞጃዎች የነበሩ በፍቅር ይኖሩ የነበሩ ናቸው። ባለቤቷ የመርከብ ነጋዴ ነው። እሷን ተለይቶ ሩቅ ሀገር ሲሄድ ረጅም አመት ይለያያሉ። አንድ አመት፣ ሁለት አመት፣ ሶስት አመት ረጅም ጊዜ ይለያያሉ። ከመንገድ ሲመለስ አጉል ቁማር። አሁን ቁማር ሀገርን እያባላ ይገኛል አይደል? አሁንስ ስለ ቁማር ስታስቡ ምን ታስባላችሁ? ሰው ትዳሩን እያጣ ነው። ሰው ህይወቱን እያጣ ነው። ሰው ገንዘቡን እያጣ ነው። ንግሥት ሌኒም ከመንገሷ በፊት ያገባችው ባሏን ያጣችው በቁማር ምክንያት ነበረ። ባሏ በሚስቱ በጣም ተመካ። ወደ ሀገራቸው ወደ ሚስታቸው ሲሄዱ እኛ ሚስቶቻችንን ይህን ያህል አመት ስንለያቸው ሚስቶቻችን እኮ ታምነው አይቀመጡ ይሄኔ ካሻቸው ጋር እንዳሻቸው እየሆኑ ነው ተብሎ የመርከብ ላይ ወሬ መወራት ጀመረ። የነገስት ሌኒ የቀድሞ ባሏ እሱ ግን እኔ ሚስቴ እንደዚህ አታረግም ብሎ ስለ ሚስቱ በኩራት አወራ። የአንተ ሚስት ከማን በልጣ ነው ይህንን የማታደርገው? ከፈለግ እኔ ቀድሜ ሊሂድና ፈትኜ ካሸነፍኩና ከሚስት ጋር ከተኛው ምን ትሰጠኛለህ አለው። ይህንን አመት ሙሉ ያገኘሁትን ሀብቴን ከነትርፉ ውሰደው አንተም ሄደ ግን የሚስት ከረታች አንተ ያፈራሁን እኔ ወስዳለሁ። ተባባሉ። ተወራረዱ። በሚስቱ ቁማሪያ ሲያዘ ወደ ቤቱ ቀድሞ ሄደ። ሄደም ቀድሞ ያገኘው በረዳታቸውን ነበረ። የንግስት እሌኒን ረዳት፣ ሰው ይፈልግሻል፣ እንግዳ መጥቷል፣ ይግባዊ ብላ ጠየቀቻት። ንግስት እሌኒም ከባሌ ውጪ እስከሚመጣ ድረስ ከቤት እንደማልወጣ ታውቂ የለ፣ የመጡትን ማን እንደሆነ ማወቅም ማልፈልግ፣ በመጡበት መልሽ ተባለች። ያ ሰው ግን የሚያገኘውን ሀብት ይፈልግ ነበርና ከሰራተኛ ጋር ወርቅ አሳይቶ አታለላት። ከእሷ ጋር ከባሏ ጋር ብቻ የምታውቀው የተደበቀ ነገር አምጪልኝ አላት። ከዛ በኋላ አንተ ሂድና ነጋዴዎች መጡ ብለህ በከተማው ወሬውን እንድትነዛ አድርግ እኔ ገሏ እንድታጠብ እንድትታጠብ አድርግና አንገቷ ላይ ያለውን ሀበሏን አውልቄ ሰጥሃሉ አለችው። ያንን ሀብል ልክ ይሄ ወሬ ሲሰማ ጌቶች እየመጡ ነው እና መቤቴ ገላሽን ታጠቢ ብላ ጋበዘቻል። ገሏን ስትታጠብ እሷ ሳተይ ያንን የአንገት ሀብል ወሰደችና ለዚህ ሰጠችው። እሱም የገባላትን ቃል ወሰደና ለባሏ አሳየው። የታመንክባት ባለቤት ይኸውልህ ስለዚህ ያለን ሀብት አምጣ ተባለ። ያንን ሀብል እሱ የሰጣት ሀብል ነበረ። ያንን ሳይ ተስፋ ቆረጠ። ከዛ ቤቱ ገባ። ሲገባ እሷ በናፍቆት በፍቅር ትጠብቋለች። እሱ ግን አዙኑና ተስፋ ቆርጦ ነበረ የገባው። ሲገባ ግን የተፈጠረው ነገር ሌላ ሆነ። ሊነግራትም አልቻለም። በቃ ከስር ያለ አለ ስለ ገንዘብ ከሆነ እግዚአብሔር ሰጠ እግዚአብሔር ነሳ እባክህ ጌታዬ እባክህ አትዘና አለችው ተከብሬ በኖርኩበት ሀገር መኖር አልፈልግም እሰደዳለሁ አንቺ ሻሻሽ ኑ የወደድሽውን አግብተሽ ኑሪ አላት ከአንተ ተለይቼ አልፈልግም አብረን እንሂድ አለችው ከዛ የሀይቁን መንገድ ጀመሩት አንድ ቀን ሁለት ቀን ሶስት ቀን ምንም ሳታወራ የናፈቃት በኋላ ምንም ሳያወሩ መጨረሻ ላይ ግን ዝምታው ፈንድቶ ወጣ ነገራት እንዴት በእኔ ላይ እንዲት አደርጊ ያለሽ አላረኩም ማለችው። ማስረጃውን ሰጣት። እሷ ላይ የተጠነሰሰ እንደሆነ ገባት። ብታስረዳውን ባሏ ሊሰማት አልቻለም። መጨረሻ ላይ ግን ለእንጨት ሰሪዎች አየር የማያስገባ ሳጥን ስሩ ተባለ። እዛ ሳጥን ውስጥ ከተታት። ስራሽ ያውጣሽ ብሎ ባህሩ ውስጥ ከተታት። የባህር ረጅም ጉዞ ሄደ። ቀኖች ተቆጠሩ፣ ሌሊቶች አለፉ። ከዛ በኋላ የንጉስ ቆስጠንጢኖስ አባት የሆነው በዛ ዘመን ንጉስ የነበረው አገኛት። ስትከፈት የምታምር እንቁ የሆነች ምንድን ነው የተፈጠረ ተብሎ ታሪኩን ሲጠይቃት በእኔ ላይ እንደዚህ ሆነ ብላ ታሪኳን ነገረችው። ይህች ውብ ልታመልጠኝ አይገባም፣ የእኔ ሚስት ልትሆን ይገባል አለ የሮም ንጉሥ አገባትና ንግስት አደረጋት። ከዛ በኋላ ነበር ቆስጠንጢኖስ የተወለደው። ቆስጠንጢኖስ ሲወለድ እምነቷን አበሰረችው። እምነቷን እየነገረች በዛ ዘመን ላይ ሮም የሰማዕታት ዘመን ይባል ነበረ። በዚህ ላይ ክርስቲያን ስለ ክርስትና መወራት የማይቻልበት ክርስቲያኖች በሰይፍ የሚቆረጡበት ዘመን ነበር። እናትዮም ደብቃ ክርስትናን አስተማረችው። ከሁሉ ደብቃ ስለ ክርስቶስ ስለ መምጣቱ፣ ስለ ሞቱ፣ ስለ ትንሳኤው፣ ለእኛ ሲል ስለተቀበለው ስለ መስቀሉ ሁሉ ነገር በልጅነት አሳደገችው። መጨረሻ ላይ ስለተሳለች ልጄ ይህንን እምነት የተቀበለ እንደሆነ ጌታ ኢየሱስ ክርስቶስ የተሰቀለበትን መስቀል ፈልጌ አወጣለሁ ብላ ቃል ገባች። ከዚያ በኋላ ልጁ ጦርነት ይመጣበታል። በጣም ከሱ እልፍ የበለጡ ጦርነቶች ወደሱ ሲመጡ እንደ ነገር ይዋጋ እንደ ዛሬ ሰራዊት ንሳ የእሱ ሰራዊት ያነሰ ነበረ፣ የሚመጣበት ሰራዊት ግን ይበዛ ነበር። ራእይ በመሰለ መልኩ እናቱ ከልጅነት ጀምራ ተመክረው ታስተምረው የነበረውን እንደ ራእይ አየር ላይ ወይም ሰማይ ላይ መስቀል ያያል። ነገ የምትዋጋውን ጦር ይህንን እንደ ምልክት አርገ ተዋጋ፣ ድሉ ያንተ ይሆናል የሚል ራእይ ነበረ ያየው። በአስቸኳይ መጀመሪያ ይዙት የነበረውን አርማ ቀይሮ ይህንን የመስቀል አርማ አደረገ። ጦርነቱ ላይ ገባ። ጦርነቱንም አሸነፈ። ያሸነፈው ጦርነቱ ሳይሆን በዛ ሰዓት ላይ ያሸነፈው መስቀሉ ነበረ። ከዛ በኋላ ከዛ በኋላ ነው ንጉስ ቆስጠንጢኖስ ክርስትና በዛ በሮም ላይ እንዲነግስ ያደረገው፣ ክርስትና እንዲስፋፋ ያደረገው። መጨረሻ ላይ የእናቱን ስለት ማሟላት ነበረበትና እናቱ የተሳለችን እንድታደርግለት፣ የመጀመሪያዊቱ ሴት የከርሰ ምድር ተመራማሪ ተብላም ተጽፋለች። የመጀመሪያዊቱ ሴት የከርሰ ምድር ተመራማሪ ተመራምራም ነበር ያገኘችው። ብዙ ልፋቶችን ለፍታ ነበረ ወደ ኢየሩሳሌም ወደ ጎልጎታ የሄደችው ረጅም ርቀት ሄዳለች። ብዙ አባቶችን አረጋውያኖችን አማክራለች። እነሱ የሰጧትን ፍንጭ እየሄደች ነበረ ሶስት መቶ ዘመን ያህል ቆሻሻ ሲከመርበት የነበረው ማግኘት በራሱ የአረጋውያን ምልክትን ተጠቀማ የአባቶች ምልክት ተጠቅማ ነበር። ከሶስቱ የትኛው ነው? ሶስት መቶ ዓመት ያህል ተራራ የሰራን ቆሻሻ፣ ልፋቱን አስቡት። የትኛው እንደሆነ ለመለየት ደመራን ደምሪ ልጄ እዛም ላይ እጣን ጨምሪበት የዛኔ እጣኑ ወደ ላይ ይወጣና ያለበት ቦታ ላይ ተመልሶ ይመጣል። ያ ምልክት ሹን ያም ትክክለኛው መስቀል ያለበት ቦታ ነው አላት። እኛ ሀረጋዊ ያሉትን አደረገች። ስለዚህ ዛሬ መስከረም 17 ነው፣ ትላንትና ደመራ ተደመረ። በአስራስድስት በአስራስድስት ደመራዋን ሰበሰበች ደመራዋን አቃጠለች። እንደተባለው ጭሱ ወደ ላይ ቆመ፣ ተመልሶ ሲመጣ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ያረፈበት ላይ መልሶ ሰገደ፣ ምልክቱን አሳያት። ስለዚህ በአስራስድስት ደመራ ደመራ ያለበትን ተራራ የለየችበት ቀን። ዛሬ 17 ደግሞ ቁፋሮን የጀመረችበት ቀን ነው። ከዛ ከሰባት ወር በኋላ መጋቢት አስር መስቀሉ የወጣበት ቀን ነውና እንኳን ለዚህ ቀን አደረሳችሁ። አደረሰ። ዛሬ እንደዚህ ያዘነጠኝ ዛሬ መስቀል አይደለም ለመስቀል እንደዚህ ያዘነጠኝ ሞገስ የባህል ልብስ ሰሪና ዲዛይነር ነው የሚገኘው አቶ ቢስተራ የት የታላችሁ? እንዴ እና እኔ ነኝ እኮ ያመጣት ማን ያላችሁት፣ የት ነው የሚገኘው ነው ያልኳችሁ። አቶቢ ተራ ይገኛል። ሞገስ የባህል ልብስ ሰሪና ዲዛይን፣ እንደዚህ ያሳምረኝ እሱ ነው። ዋው! ከታች በምናስቀምጥላችሁ አድራሻ ለሞገስ እየደወላችሁ ሙሽራን ያስመሰለኝ ለተለያየ ዝግጅት ቢኖርባችሁ መታችሁ ከኔ ጋር አሳምሬ ይልካችኋሉ። እንደ ቲጂ ብቻ መሰላችሁ? ከቲጂም የበለጠ አሳምራችኋለሁ እያለ ነው። አንዴ ለሞገስ ለሞገስ ዲዛይን ዛሬ መኮንን ለአከ እንግዳይ ነው አዲስ ነገር ይዞ መጥቷል ምንድነው ይዞ የመጣው በአዲስ አመት አዲስ ስጦታ አለኝ ብሏል ስለዚህ በቀጥታ ዩኒቲ ባንዶች ይቅርታ እናንተ መማል አላስገባም ሳ አንድ ለዩኒቲ ባንድ ያኮርፋሉ እኮ ስለዚህ ዩኒቲ ባንድን በኋላ የምናገኘ ይሆናል በቀጥታ የምወስዳችሁ መኮንን ለአከ ከጥቁር እንግዳ ጋር ይመጣልኛል ጥቁር እንግዳ ለእኔ ነው ጥቁር እንግዳ ወይም ለሁላችንም ጥቁር እንግዳ ነው ምንድነው ይዘው የመጡት ሸኞኝና አብረን